ሰላም ሰላም ሰላምና ጤናን ፍቅርን በረከትን ያድልኝ፣ ክብራትና ክብራን የሣድስ ቤተሰቦቼ፣ እንዲሁም እንደምንስ ቆያችሁልኝ? ምንድነው እየተሰሙ ያሉት ዛሬ የሚለውን ነገር በደንብ አርገን በዚህ ፕሮግራማችን ላይ አሳያችኋለሁ። አሁን ባለበት ሁኔታ ላይ የእስራኤልና የኢራን አታክ እንግዲህ ቀጥሏል። ፕሬዚዳንት ትራምፕ ሂ ዲማንድስ አንኮንዲሽናል ሰረንደር እንደሚታወቀው አያቱ ላው እጃቸውን እንዲሰጡ የሚጠይቅ ጥያቄ ቀደም ብሎ ተነግረዋል። አሁን ባለበት ደረጃ ግን እየተነገረ ያለው ይሄን ነው። ትራምፕ ኮንሲደርስ ጆይኒንግ ኢዝራኤል ኦን ኢራን ስትራይክስ አዝ አይዲኤፍ ታርጌትስ ኒኩላር ሳይት ፕሬዚዳንት ትራምፕ በግልጽ ነው አሁን ያሳዩት ማለት ነው። ስለዚህ ምንድን ነው እየተነገረ ያለው ወደ ኢራን ጦርነት ለመግባት ኮንሲደር እያደረጉ ነገሩን እያሰቡበት እንደሆነ ተነግረዋል ማለት ነው። በጣም የሚያሳዝን ነው እንግዲህ ሰውየው፣ በብዙ መልኩ በጣም የሚያሳዝን ድርጊት ለመፈጸም የተዘጋጁ እንደሆነ እየተነገረ ይገኛል። ዶናልድ ትራምፕ ኢዝ ኮንሲደሪንግ ጆይኒንግ እስራኤል ስትራይክ ታርጌቲንግ ኢራንስ አንደርግራውንድ ኒኩላር ሳይት ቢቢሲ እንዳወጣው ማለት ነው። ስለዚህ በመሬት ውስጥ የተቀበሩ የሚባሉ መሳሪያዎችን በተለይ አቶሚክ ማብላያ ተቋማትን ለመምታት ትራምፕ ኮንሲደር እያደረገው ወይም ደግሞ እያሰበበት መሆኑን ተናግሯል። ማለት ነው ያው ቀደም ብለን እኛ ይሄ ነገር ሳይተነተን አስቀድመን በደንብ አድርገን ጠቅሰናል። ፕሬዚዳንት ትራምፕ በዚህ ጉዳይ ላይ ይዘው እንደሚገቡ ማለት ነው። ይሄን ጉዳይ በተመለከተ መጠነኛ ቆይታ አድርግላቸዋለሁ። የአሜሪካው ፕሬዚዳንት ኤርሊየር ኮልድ ፎር ኢራን ያን አንኮንዲሽናል ሰረንደር የሚለው ዜና እየተነገረ ነው የሚገኘው። ስለዚህ የኢራኑ ፕሬዚዳንት ሳይገደሉ በፊት እጃቸውን እንዲሰጡ የሚጠይቅ ማለት ነው። ይሄን ዜና እየሰማን እንገኛለን። እስራኤል በሰንትሪፉጅ ሳይት የሚባል እንግዲህ በጣም ወሳኝ የሚባል የቴህራን ክፍልና የመሳሪያ ማቀረባበሪያ ፋሲሊቲዎች ያሉበት ስፍራ የማታ እየደበደበች እንዳደረች ተነግረዋል። ከዚህ ጋር ተያይዞ እንግዲህ በቴህራን ያለው ኤስካሌሽን አሁንም መቀጠሉን ጭምር ዜናዎች እየተናገሩ ነው። አንድ ተራራ ፈንድቷል። ልክ እንደ አቶሚክ ቦምብ ነው የፈነዳው። ይህንን በተመለከተ በጣም የሚገርም መረጃ አካፍላችኋለሁ። እንግዲህ በመጽሐፍ ቅዱስ ላይም በግልጽ የተቀመጠ ነገር ስለሆነ ከዚህ ጋር የተያያዘውን ነገር በግልጽ አሳያቸዋለሁ። ውድ ቤተሰቦቼ ልክ አቶሚክ ቦምብ በሉት፣ እዚህ ጋ እንደምትመለከቱት በጣም ከባድ ከባድ ኃይል ነው ያለው። ይህንን የፍንዳታ ባህሪ ስንመለከተው በቅዱስ መጽሐፍ ላይ በደንብ የተቀመጠ ነገር ነው። ይህን አሳያቸዋለሁ። ስለዚህ በዛሬ ፕሮግራማችን ላይ ፕሬዚዳንት ትራምፕ ወደ ጦርነቱ ለመግባት መዘጋጀታቸውን የሚያሳይ ነው። እንግዲህ ይህንን በተመለከተ በቀጣዮቹ ሰዓታት ውስጥ የሚሆነው ነገር እንድንከታተል ያደርገናል። ይሄንን የምትመለከቱትን እሳት ገሞራ ፍንዳታ ተመልክቶ ግን በግልጽ ማወቅ አለባችሁ። በዘመን ፍጻሜ ውስጥ ከሚነገሩ ነገሮች መካከል አንዱ ይሄ ስለሆነ ማለት ነው። ድ ቤተሰቦቼ በዚህ ዙሪያ ላይ መጠነኛ ቆይታ አላደርግላችሁ። ስለዚህ አሁን ባለበት ሁኔታ ላይ እንግዲህ በግልጽ እያየን ያለ ነው አሜሪካ እነዚህን ስፍራዎች በትክክል ማኔጅ እያደረገችውና ፕሬዚዳንት ትራምፕ ይሄንንም ኮንሲደር አድርጌ ያለው የሚለውን ነገር በግልጽ እየተናገሩ ይገኛሉ። ኮንሲደር አድርጌ ያለው እዚህ ቦታ ላይ በምንም መልክ ይሆን ገባበታለሁ የሚለውን ነገር እያሳዩ መሆናቸው በጣም በጣም ያሳስባል። ስለዚህ ዜናዎች እንደሚያሳዩት አሁንም እዚህ ስክሪን ላይ እንደምትመለከቱት ትራምፕ ኮንሲደርስ ጆይኒንግ እስራኤል ኦን ኢራን ስትራይክስ አዝ አይዲፍ ታርጌት ኒኩላር ሳይት በሚል እየተነገረ ይገኛል። ስለዚህ በቀጣይ ሰዓታትና ቀናቶች ብዙ ነገር የምናይ እንደሆነ ማየትና ማስተዋል ያስፈልጋል። ብዙ የሚደንቁ የሚደንቁ ዜናዎች በየደቂቃው ትሰማላችሁ። እንግዲህ በጣም ከፍተኛ የሆኑ ፍንዳታዎች በቴህራን ተሰምተዋል። በተለይ የእስራኤል ምት በጣም ጠንካራ የሆነ እንደሆነ እዚህ ቦታ ላይ እየተነገረ ይገኛል። ዘአታካም አፍተር ኢራን ላውንችስ ሞር ሚሳኤል ተዋርድስ እስራኤል ኢንክሉዲንግ ዘ ሃይፐርሶኒክ ፋታ ፕሮጀክታይል የሚባለውን በተለይ በእስራኤል አየር ዲፌንስ ላይ በጣም ሰብሮ የገባውን እንግዲህ ማታ ትላንትናም ጭምር ዛሬም ጭምር ይሄንን ሃይፐርሶኒክ ፋታ ፕሮጀክታይል ኢራን ወደ እስራኤል ለቃለች። ከዚህ ተከታትሎ እንግዲህ በጣም ብዙ ፍንዳታዎች በቴራን እየተሰሙ ይገኛሉ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሀዝ ዲማንድ ኢራንስ አን ኮንዲሽናል ሰረንደር፣ ኢራን እጇን እንድትለቅ እንድትሰጥ እየተነገረ ይገኛል። እስከ 240 ሰዎች በላይ በኢራን ሞተዋል፣ 24 ሰዎች በላይ በእስራኤል እንደዚሁ ሞተዋል። በጣም የሚያሳስብ ነገሮች እየተነገሩ ይገኛሉ። ቻይና እንግዲህ 700 ዜጎቿን ከእስራኤል እና ከኢራን ኢቫኩዌት እያደረገች ትገኛለች፣ ለቀው እንዲወጡ እያደረገች ትገኛለች። ምናልባትም 1000 የሚጠጉ ሌሎችንም ጭምር ጨምራ ልታስወጣ መሆኑ እየተነገረ ይገኛል። በጣም የሚገራርሙ ነገሮች እየታዩ ነው ያሉት። እነዚህ ቦታዎች ማለት እንግዲህ በጦርነት ቀጠና ውስጥ ከፍተኛ የሆነ ነገር እያታዩ ያሉበት ቦታ ነው። ሚስተር ፕሬዚዳንት ትራምፕ ማለት ነው፣ ጊቭ ዘ ኦርደር ኢስራኤል ሆፕ የዩስ ኢንተርቬንሽን እስራኤል አሜሪካ እንደምትገባ እየጠበቀች ትገኛለች የሚል ዜና እየተነገረ ይገኛል። እስራኤል አታክ ታርጌት ሚሳይል ፕሮዳክሽን ፋሲሊቲ ን ኢራን በኢራን ላይ የጦር መሳሪያ ማብላያ ተቋማትን ወይም በሴንተሮችን እንደደበደበች ተነግሯል ማለት ነው። ኢራን እንግዲህ ፋይተር ጀቶች የእስራኤልን ተዋጊ አውሮፕላኖችን መጥቼ ጥያለው የሚለው ዜናዋን ነግራለች። ይህም የተሰማ ያለ ዜና ነው። እንግዲህ ስሌሽን አፕ ኦን ስሌሽን አዚ እስራኤል ራምስ አፕ አታክ ን ኢራንስ ኒውክሌር ሚሊተሪ ሳይቶችን ጭምር የመታች በጨመረች ቁጥር እስራኤል እንደሚታወቀው ኢስኬሌሽን እየጨመረ መጥቷል ማለት ነው። እስራኤል ዛሬ በጠዋቱ ማለት ነው ወደ ሰባት ድሮኖች፣ ቀደም ብላም ወደ ሶስት ድሮኖች የኢራንን የተለቀቁ ድሮኖችን መትቼ ጥያለሁ በጎላን ተራራ አካባቢም እንዲሁም በሌላ ቦታ ብላ ሪፖርት አውጥታለች። የኢራኑ ፕሬዚደንት ፓዘሽኪያን ካቢኔ ስብሰባውን እያካሄዱ እንደሚገኙም ጭምር እየተነገረ ይገኛል። ውድ ቤተሰቦቼ ትራምፕ ሌትስ ኮመንት ኢንዲጌትስ ዩኤስ ኢዝ ሄድንግ ቱ ሚሊተሪ አክሽን አጌንስት ኢራን የትራምፕ አሁን የቅርብ ጊዜ ኮመንታቸው እኛ አየሩን ተቆጣጥረዋል ያሉት ወደ ጦርነቱ እየገቡ ለመሆናቸው ማሳያ ነው የሚል ዜናዎች እየተነገሩ ይገኛሉ ያሉትን ዜናዎች ጠቆም ጠቆም ላድርጋችሁ ብዬ ነው ውድ ቤተሰቦቼ እንግዲህ ወደ ሁለተኛው ወደ ቀጣዩ መረጃ ልሰዳችሁ ልክ የአቶሚክ ቦምብ የመሰለ የእሳተ ገሞራ ፍንዳታ ታይቷል ማለት ነው በዘመኑ ፍጻሜ ውስጥ ሊከሰቱ ከሚችሉ ነገሮች መካከል አንዱ ሆነ በዚህ ዙሪያ ላይ ደግሞ መጠነኛ ቆይታ ላድርግላችሁ መምህርና ጋዜጠኛ አብይ ይልማ ፕሮግራሜ ይቀጥላል አሁንም አብራችን ቆዩ እውቀት ታላቁ እግዚአብሔርን ታከብራለች እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ፣ እዚህ ስክሪን ላይ እንደምትመለከቱት ልክ የአቶሚክ ቦምብ የመሰለ ላኪ ላኪ የሚባለው ቮልካኖ በኢንዶኔዥያ ናሽናል ኤጀንሲ ፎር ዲዛስተር እንደተናገረው ከሆነ በኢንዶኔዥያ ፈንድቷል። ይሄ እንግዲህ በጣም የሚገርም ፕለምፑ ፕለሙ በጣም ወደ ላይ አቅጣጫ የፈነዳበት መንገድ ስታዩት በከፍተኛ ደረጃ ይህን ዘመን ኦልሞስት ተራሮች የሚጠሱበት የእግዚአብሔር ቅዱሱ ቃል የተነገረበት እንዲሁም ደግሞ የተራሮች መጤስ በዚህ ደረጃ ላይ ሲታይ እንግዲህ ያው ከዘመኑ ፍጻሜ ትንቢቶች መካከል አንደኛው ይሄ እንደሆነ ታውቃላችሁ። ኦልሞስት ተራሮች መቆጣጠር ያቅታቸዋል፣ አቅም ያጣሉ። በከፍተኛ ደረጃ በመጨረሻዎቹ ዘመናት ላይ የተራራዎች ፍንዳታ እንደነዚህ አይነት ነገር ኮንሲደርድ ናቸው። ልናሰላስላቸው ይገባል። የእግዚአብሔር ቅዱስ ቃሉ ይፈጸም ዘንድ ግድ ነው። ባሊ እንግዲህ ፍላይትስ ካንስልድ ነው የተባለ ያለው በኢንዶኔዥያ በ ዚህ ቮልካኖ የተነሳ ማለት ነው። ማውንት ሌዎቶቢ ላኪ ላኪ የሚባል ነው። በዚህ እንግዲህ ፍንዳታ ላይ የቮልካኖሎጂ ኤጀንሲ ተቋማት ሲያሳዩ በአለማችን ላይ አስደናቂ ከሚባሉ ፍንዳታዎች መካከል አንዱ ሆኖ አግኝተነዋል ብለዋል። ሰባት ኪሎ ሜትር ራዲየስ እንግዲህ የፈነዳ ነው። ኦልሞስት ክፍተት የፈጠረው ሰባት ኪሎ ሜትር ያክል ራዲየስ ነው። በክራተሩ ላይ ማለት ነው በአናቱ ተራራው በተቦደሰበት ስፍራ አካባቢ ላይ በጣም ሰፊ የሆነ ፍንዳታ ነው። እዚህ ስክሪን ላይ እንደምታዩት አቶሚክ ቦምብ ይመስላል። ይሄን ነገር ተመልክቶ እንግዲህ ተራሮች በዚህ ደረጃ ላይ የሚያሳዩት ባህሪን በተመለከተ ብዙ መጽሐፍ ቅዱሳዊ ነገሮች አሉበት። ላኪ ላኪ ያ ማለት ማን እንደማለት ነው? በኢንዶኔዥያ ቋንቋ ኢዝ ትዊንድ ዊዝ ካል ሜትር ያክል ማለት ነው። በፍንዳታው ላይ ያሳየው ከፍታ በጣም አነጋጋሪ ሆኗል። ቅዱስ መጽሐፍ በዚህ ዙሪያ ላይ ብዙ ነገር ይነግረናል። በመዝሙረ ዳዊት ምዕራፍ 104 ከቁጥር 31 ላይ የተራሮች መፈንዳት በእግዚአብሔር ዘንድ ምን እንደሆኑ ይነግረናል። እግዚአብሔር ክብሩ የእግዚአብሔር ክብር ለዘላለም ይሁን፣ እግዚአብሔር በስራው ላይ ደስ ይለዋል። ምድርን ያያል እንድትንቀጠቀጥም ያደርጋል፣ ተራሮችንም ይዳስሳል ይጤሳሉ ብሎ ይነግረዋል። ስለዚህ ተራሮች ሲጤሱ እግዚአብሔር እየዳሰሳቸው እየነካቸው እንደሆነ በመዝሙረ ዳዊት ላይ ተቀምጧል። አሁንም በትንቢተ ሚልኪያስ ምዕራፍ 1 ከቁጥር 4 ላይ ተራሮችም በእሳት ፊት እንዳለ ሰም በገደልም ወርዶ እንደሚፈስ ውሃ በበታቹ ይቀልጣሉ፣ ሸለቆዎችም ይሰነጠቃሉ ብሎ ይናገረዋል። ቀደም ብሎ ቁጥር ሶስት ላይ እነሆ እግዚአብሔር ከስፍራው ይወጣል ወርዶም በምድር ከፍታዎች ላይ ይረግጣል ይላል። ስለዚህ የእግዚአብሔር ተች የእግዚአብሔር ሲነካው የሚሆኑ ነገሮች እንደሆነ ታያላችሁ። ስለዚህ ተራሮችም ልክ እግዚአብሔር ሲረግጣቸው ተራሮችም በእሳት ፊት እንዳለ ሰም በገደልም ወርዶ እንደሚፈስ ውሃ በበታቻቸው ይቀልጣሉ፣ ሸለቆችም ይሰነጠቃሉ ይላል። ስለዚህ ቅዱሱ የእግዚአብሔር ተች ነው ንክኪ ነው ማለት ነው። ትንቢተ ኢሳይያስ ላይ ምዕራፍ 61 ከቁጥር 1 ጀምሮ ሰማዮችን ቀደህ ምነው ብትወርድ ተራሮችን ምን ነው ቢናወጡ ብሎ ይላል፣ ማለት ነው። ስለዚህ ከእግዚአብሔር ጋር የተነካኩ እንደሆነ ያሳያል። በቁጥር ሁለት ላይ እሳት ጭፍሮችንም እንደሚያቃጥል እሳትም ውሃውን እንደሚያፈላ ስምህ ለጠላቶች ይገለጥ ዘንድ አሕዛብን በፊትህ ይንቀጠቀጡ ዘንድ ያልተጠባበቅነውን የክብርህን ሥራ ባደረግን ጊዜ ወርደህ ተራሮችም በፊትህ ተንቀጠቀጡ ብሎ ያሳያል። ስለዚህ ተራሮች በእግዚአብሔር ፊት ይንቀጠቀጣሉ፣ በእግዚአብሔር ፊት ይቀልጣሉ። ይህንን ልናውቀ ይገባል ማለት ነው። ስለዚህ የተራሮች መንቀጥቀጥ መናው ሲሰሙ ከዚህ ጋር እንደሚያያዝ ልታውቁ ይገባል። በኦሪት ዘጸአት ምዕራፍ 19 ላይም እንደዚሁ ተቀምጧል። 19 ቁጥር 17 ላይ ሙሴም ሕዝቡን ከእግዚአብሔር ጋር ለማገናኘት ከሰፈር አወጣቸው፣ ከተራራውም እግርጌ ቆሙ። እግዚአብሔርም በእሳት ስለወረደ የሲና ተራራ ሁሉ ይጤስ ነበር ይላል። ስለዚህ እግዚአብሔር በእሳት ስለወረደ የሲና ተራራ ይጤስ ነበር። ስለዚህ ልክ እንደዚህ አይነት ተራራዎች ሲጠሱ ስታዩ የእግዚአብሔር ሲወርድ እግዚአብሔር ምድርን ሲነካት ያለ በቁጣውም በግርማ ሞገሱም ከእግዚአብሔር ጋር የተነካኩ እንደሆነ በትክክል ታያላችሁ ማለት ነው። ስለዚህ በኦሪት ዘጸአት ላይ እግዚአብሔርም በእሳት ስለወረደ የሲና ተራራ ሁሉ ይጤስ ነበር ብሎ ያስቀምጠዋል ማለት ነው። ከእርሱም እንደ እቶን ጢስ ያለ ጢስ ይወጣ ነበረ ብሎ ይናገረዋል። ልክ የዚህም ተራራም አጣጤሱ እንዲህ እንደሆነ ታያላችሁ ሲናገር ከእርሱም እንደ እቶን ጢስ ያለ ጢስ ይወጣ ነበር፣ ተራራውም ሁሉ እጅግ ይናወጥ ነበር ይላል። ስለዚህ ከእግዚአብሔር ጋር የተገናኘ መሆኑን ታዩታላችሁ። ሌላ የመጽሐፍ ቅዱስ ክፍል ልሰጣችሁ ይችላለሁ። በመዝሙረ ዳዊት መቶ አርባ አራት ቁጥር አምስት ላይ አቤቱ ሰማዮችህ ዝቅዝቅ አድርጋቸው ውረድ የሚልና ተራሮችን ዳሳቸው ይጤሱም ይላል ስለዚህ ኦልሞስት እግዚአብሔር ተራሮችን ሲነካ እንደሚጤሱም ጭምርታ ያላችሁ መብረቆችህ ብልጭ አድርጋቸው በትናቸው ፍላጻዎችንም ላካቸው አስደንግጣቸው ብሎ ይናገራል ስለዚህ በዚህ ተራራ ላይ በባሊ ማውንቴን ያለ ይሄ ፍንዳታ ከእግዚአብሔር ጋር ያለ ንክኪ መሆኑን ቅዱስ መጽሐፍ አረጋግጦ ይነግረናል ማለት ነው በመዝሙረ ዳዊት ምዕራፍ 97 ከቁጥር 4 ላይ እንዲህ ይላል ውድ ቤተሰቦቼ ከቁጥር 3 ላይም አይችላላችሁ ቁጥር 1 መጀመር ይችላል አላችሁ ደመና ጭጋግም በዙሪያው ናቸው፣ ጽድቅና ፍርድ የዙፋኑ መሰረት ናቸው። እሳት በፊቱ ይሄዳል፣ ጠላቶቹን በዙሪያው ያቀልጣል። መብረቆቹ ለዓለም አበሩ፣ ምድር አየችና ተናወጠች ይላል። ከዛ ተራሮችም ከእግዚአብሔር ፊት ይላል ተመልከቱ፣ ዜጋ ተራሮችም ከእግዚአብሔር ፊት ከምድር ሁሉ ጌታ ፊት እንደሰም ቀለጡ ይላል። ስለዚህ ተራሮች እንደሰም ሲቀልጡ ወይም ደግሞ ተራሮች ሲፈነዱ ቮልካኒክ ነገር ሲመጣ የእግዚአብሔር እጅ ንክኪ እንደሆነ ልታውቁ ይገባል ማለት ነው። ውድ ቤተሰቦቼ፣ ስለዚህ እነዚህና መሰል ጉዳዮች ስትመለከቱ በባሊ ተራራ ላይ ያርገው ፍንዳታ አሁን እዚህ ጋር ምትመለከቱት በጣም በሚገርም ደረጃ ከእግዚአብሔር ንክኪ ጋር የተገናኘ መሆኑን ልታቁ ይገባል። በዘመን ፍጻሜ የነዚህ ተራሮች በአብዛኛው ይቀልጣሉ፣ ይፈነዳሉ፣ ይጤሳሉ። ለምን? የእግዚአብሔር ንክኪ፣ የእግዚአብሔር ቁጣ፣ የእግዚአብሔር ሞገስ፣ እግዚአብሔር ከምድር ጋ ያለውን ጠበንም ጭምር የሚገልጥበት መንገድ መሆኑን ልናሰላስል እንደሚገባ ይሄ መረጃ ይጠቁማቸዋል። እንግዲህ ውድ ቤተሰቦቼ ያው ፕሬዚዳንት ትራምፕ ይሄን ነገር አድርጋለሁ ማለታቸው ምን ማለት ነው የሚለውን ነገር በደንብ አርግ ማሳየት አለብን። እንግዲህ ኢራቅ የኢራን ጥቃት ግምት እየጨመረ በሄደ ቁጥር አሜሪካ 30 ጀቶችን አንቀሳቅሳለች። እና ቢያንስ 30 የአሜሪካ ወታደራዊ አውሮፕላኖች ካለፉት ሶስት ቀናት ውስጥ አሜሪካ ከሚገኙት የጦር ሰፈሮች ወደ አውሮፓ ወደዚሁ ስፍራም ጭምር ተንቀሳቅሰዋል የሚል የበረራ ክትትል መረጃ ያሳያል። በጥያቄ ውስጥ ያሉ አውሮፕላኖች ሁሉም ተዋጊ ጀቶችን ለማጋየት የሚያገለግሉ አውሮፕላኖች ናቸው። ለምሳሌ ፍላይት ሬደር 24 የተባለው እንደዘገበው ሁሉም ኬሲ 135 ኤስ የሚባሉ እንደሆኑ ተነግሯል። በስፔን ስኮትላንድ፣ በእንግሊዝ የሚገኙ የአሜሪካ አየር ማረፊያዎች ተዘጋጅተው እንደተቀመጡ እየተነገረ ይገኛል። ስለዚህ ከአውሮፓ ተነስተው መደብደብ የሚፈለጉበት ወይም ደግሞ ቀጣይ የታሰበ እቅድ እንደሚኖር እየተነገረ ይገኛል። ምናልባትም ሩሲያ ይህን ተመልክታ የምታደርገው አጽፋ የምትካለ ያለ መከላከል የታሰበ ይመስላል። እንግዲህ በረራዎቹ የደረሱት እስራኤልና በኢራን በቴህራን ባለው በዚህ የኒውክሌር መርሃ ግብር ላይ መሰረት ያደረገ አደገኛ ውጥንቅጥ በተነሳበትና ኦፕሬሽን ከተጀመረ በኋላ ነው። እስራኤል ኢራንን ኦልሞስት በብዙ መልኩ እየደበደበች ኢራንም፣ እስራኤል ላይ አጽፋዊ ምት እየሰጠች ትገኛለች። ግን ብዙ የተጎዳቸው ኢራን ናት። አሁን ባለበት ሁኔታ ላይ አሜሪካ ይሄንን ነገር ለማድረግ ኮንሲደር አድርጊያለሁ ያለው ወይም ደግሞ ፕሬዚዳንት ትራምፕ በዚህ ጦርነቱ ውስጥ ለመግባት ኮንሲደር አድርጊያለሁ ያለው እያሰላሰልኩ ነው ያለው እያቀ ልኩበት ነው ያለሁት የሚለውን ነገር አስቀድመው መልቀቃቸው በጣም አስደንጋጭ ሆኗል፣ ማለት ነው። የአሜሪካ እንቅስቃሴ ከግጭቱ ጋር በቀጥታ የተገናኘ እንደሆነ እየተነገረ ነው አውሮፕላኖችን ማንቀሳቀስ ምን ማለት ነው በተለይ ወደ አውሮፓ የተላኩቱ አውሮፕላኖች ለምን እንድነው የሚለውን ነገር እንግዲህ ኦልሞስት ፕሬዚዳንት ትራምፕ የሶስተኛውን አለም ጦርነት እየደግሱ ያሉ ሰው ናቸው ከእጃቸው ላይ ይሄ ጉዳይ ካፈተለከ አለም ልትቆጣጠረው የማችለው ነገር ላይ ይዘው ይመጣሉ አሜሪካም በሌላ ግንባር ወደ ጦርነቱ ትገባለች ማለት ነው የሮያል ዩናይትድ ሰርቪስ ኢንስቲትዩት የሚባል የሩሲያ ቲንክ ታንከር ነው እንግዲህ ከፍተኛ ተንታኝ የሆኑት ጀስቲን ብሮንክ የሚባሉ ሰው ሲናገሩ ምንድን ነው ያሉት አሜሪካ በሚቀጥሉ ሳምንታት በዚሁ በመካከለኛው ምስራቅ ክልል ውስጥ ጠንካራ የትግል እንቅስቃሴዎችን ለመደገፍ ይዛለች ይህንን የአደጋ ጊዜ እቅዶችን እያወጣች ነው ያለችው ይሄ ጉዳይ በፊት በሰፊው እየተመለከትን ያለነው ነገር እንደሆነ በሚል በግልጽ ተናግረውታል ስለዚህ እነዚህ ሰባት አውሮፕላኖች ወደ አውሮፓ የተጓዙት የተለያየ ቦታ ላይ እንዲቀመጡ የተደረጉት ከሩሲያ የሚመጣ ኢራንን ለመታደግ የሚደረግ ጥረት አለ ወይ የሚለውን ነገር በእጅጉ የሚያሰጋ መረጃ አሜሪካ ውስጥ እንዳለ እየተነገረ ይገኛል። ማለት ነው እንግዲህ አንድ አውሮፕላን በቀርጤስ የግሪክ ደሴት ላይ የግሪክ ደሴት ላይ እንደተቀመጠ ተነግሯል። በጣም አደገኛ አደገኛ አውሮፕላኖች ናቸው። ነገር ግን የቀድሞ የአየርላንድ የአየርላንድ መከላከያ ኃይል ኃላፊ ምክትሉ ናቸው። አድሚራል ማርክ ሜለት ይባላሉ። እሳቸው ሰሞኑን ለሚዲያዎች በሰጡት ማብራሪያ ኢራን በኒውክሌየር መርሃ ግብረዋ ላይ በሚደረገው ንግግሮቿ በስምምነቱ ላይ እንድትደርስ ተጽዕኖ ለማድረግ የሚሞክር ሰፊ ስልታዊ አሻሚ ፖሊሲ ነው ፕሬዚዳንት ትራምፕ እየተከተሉ ያሉት ምናልባት ይሄ ፖሊሲ ከሾለከና ካመለጠ የጦርነቱን መቆጣጠር አይቻልም እያሉ እየተናገሩ ይገኛሉ። እስራኤል መጀመሪያ ላይ በኢራን የኒውክሌር መሰረተ ልማቶች ላይ ነው እንግዲህ ያው ጥቃት መሰንዘር የጀመረችው። የፕሬዚዳንት ዶናልድ ትራምፕ ደግሞ የኢራን የኒውክሌር መርሃ ግብሯን ለማስቆም ስምምነት ላይ እንድትደርስ በየጊዜ ገደብ እንዳለቀባቸው ከአንድ ቀን በኋላ ነው ጦርነቱ የተጀመረው። ስለዚህ ምን ማለት ነው? ኦልሞስት ጦርነቱ የፕሬዚዳንት ትራምፕ እንደሆነ የተነገረው ነገር ልክ እየሆነ መጥቷል። ፕሬዚዳንት ትራምፕም ወደ ጦርነት ግንባሩ ለመግባት ኮንሲደር እያደረግኩ ነው የሚለው ንግግራቸው በጣም በጣም የሚያሳስብ ነው። ውድ ቤተሰቦቼ፣ የጄት እንቅስቃሴው እነዚህን ትላልቅ የሚባሉ መሳሪያዎችን አሜሪካ ማንቀሳቀሷን የጀመረችው፣ እንዲሁም የአውሮፕላን ተሸካሚ የሚባል ዩኤስኤስ ኔሜድዝ የሚባል በጣም አደገኛ አለ ከደቡብ ቻይና ባህር ወደ ምስራቅ መካከለኛው ምስራቅ ተዛውሯል። አሁን ባለበት ወቅት ማለት ነው። ስለዚህ ፕሬዝዳንት ትራምፕ ለጦርነቱ እየተዘጋጁ ነው ቤተሰቦች። ሮይተርስ የዜና ወኪል እንደዘገበው መርከቧን በቪየትናም ሊካሄድ ታቅደው የነበረ ዝግጅቱን የሰረዘና በሃኖይ የሚገኝ አሜሪካ ኤምባሲ አስቸኳይ የስራ ማስኬጃ መስፈርት ብሎ የጠራውን ዘመቻ ያደረገባት ናት በማለት ሪፖርቱን አውጥቷል። ወደ መካከለኛው ምስራቅ አካባቢ እነዚህን አይነት ከባድ ከባድ የጦርነት ማሽኖችን አሜሪካ ወይም የፕሬዚዳንት ትራምፕ መንግስት እያቀራረበ ይገኛል። ማሪን ትራፊክ የተባለ አንድ ተቋም አለ። የመርከብ መከታተያ ድረገጽም ጭምር ነው የአሜሪካ ኒሚዝ የተባለው ይሄ ከፍተኛ አቅም ያለው የጦር መሳሪያ ማመላለሻ የመጨረሻው ቦታ ማክሰኞ ረፋር ትናንትና ላይ ወደ ሲንጋፖር በሚያምራው በማላካ ስትሬት ላይ እንደነበረም አሳይተዋል። ኒሚዝ የጦር ጀቶችን ቡድን የያዘ ነው። በጣም ብዙ የጦር ጀቶችን ይዟል። በብዙ ሚሳኤሎችም በአጥፊ አውዳሚ ሚሳኤሎችም አሉበት። ስለዚህ ይሄ ነገር ወደዚህ ወደ መካከለኛው ምስራቅ እንዲቀራረብ ይደረገበት ምክንያት ምንድነው? የሚለውን በደንብ አድርጎ ማሰላሰል ነው። አሜሪካ እንግዲህ በተጨማሪ ኤፍ 16፣ ኤፍ 22፣ ኤፍ 35 ጄት ተዋጊ ጄቶችን ወደ መካከለኛው ምስራቅ የጦር ሰፈሮች አዛውራለች። ሶስት የመከላከያ ባለስልጣናት ማክሰኞ ለሮይተርስ ተናግረዋል። ይሄን ጉዳይ የነዳጅ ታንከር ጫኝ አውሮፕላኖችን ባለፉት በርካታ ቀናት ወደ አውሮፓና ወደ መካከለኛው ምስራቅ አቀራርበዋል። ስለዚህ በጣም የታሰበ ትልቅ ጦርነት ሊከሰት ይችላል የሚል ስጋትን በደንብ እየታየ ይገኛል። ትራምፕ የኢራንን የኒውክሌር መርሃ ግብር ለማስቆም ተጨማሪ እርምጃ እንዲወሰድ ሊወሰን ይችላል። ስለዚህ ግፊት ሊደረግ ይችላል በሚል በማህበራዊ ሚዲያ ላይ በመጻፍ አሜሪካ የእስራኤልን ዘመቻ ለመደገፍ ጣልቃ እንደምትገባ እንግዲህ እየተነገረ ያለበትን ነገር ማጠነካከሪያ ሀሳብ እየተለቀቀ ይገኛል። ቴራን እንግዲህ ሁለት ዋና የመሬት ውስጥ ማበልፀጊያ ቦታዎችን እንደምታስተዳድር ይታመናል። የኒክሌር ማብሪያ ማበልጸጊያ ቦታዎችን ናታንዝ እንግዲህ አስቀድሞ በእስራኤል ተመጥቷል። ፎርዶ በኩም ከተማ አቅራቢያ የሚገኝ ነው። ተራራማ ቦታ ነው። በውስጥ የተቀበረ ነው። ስለዚህ ይሄን ቦታ ለመምታት እስራኤል አልቻለችም። ስለዚህ አሜሪካ ይህን ኮንሲደር አድርጋለሁ ብላው ትራምፕ ሲል ይህን ቦታም ጭምር መታለው አለው የመምታት አቅሙኛ አለን የሚለውን ነገር ነው የተናገረው። ወደ ተቋሙ ለመግባት አሜሪካ ምናልባትም ወደዚ ጦርነትና እዚህ ስፍራ ላይ ገብቶ ለመምታት ጂቢዩ 57 ኤቢ የሚባል ማሲቭ ኦርዳንስ ፔኔትሬተር የሚባል አለ ኤምኦፒ። ይህን ጥይቶቹ በጣም አደገኞች ናቸው። ይህንን የምዕራቡ ዓለም ከፍተኛ የጦር መኮንኖች ለቢቢሲ አረጋግጠዋል። ስለዚህ ምን ማለት ነው? እነዚህን ጦር መሳሪያዎች ፕሬዚዳንት ትራምፕ አዘጋጅተዋል። ኤምኦፒስ የሚባሉት እነዚህ ሲስተሞች በጣም ግዙፍ ወደ 30 ሺህ የሚጠጋ ወደ 13600 ኪሎግራም የሚጠጋ ቦምቦችን ባንከር ባስተር የሚባሉትን ይሄ በጣም አደገኛ የተቀበሩ ቦታዎችን ሰንጥቆ ገብቶ መምታት የሚችሉትን እየተሸከሙ ናቸው። እነዚህን ፕሬዚዳንት ትራምፕ አዘጋጅተዋል። በስፍራው ላይ እንግዲህ ቦምቡ እስከ ሁለት መቶ ጫማ ወይም 60 ሜትር ኮንክሪትን ለመስበር ይችላል ተብሎ የሚታሰብ ነው። በጣም ብቸኛ የተለመደ በዚህ ዙሪያ ላይ ያለ የጦር መሳሪያ እንደሆነ ይታወቃል። ጥይቶቹን መሸከም የሚችለው ቢ2 የሚባለው ስውሩ ቦምብ ብቻ ነው። እንደሚታወቀው እንግዲህ በቅርብ ጊዜ አሜሪካ በዲያጎ ጋርሺያ ደሴት በሚገኘው የቢቱ ቦምብ አጥፊዎች ቡድን መሳሪያዎችን አስታጥቃ አዘጋጅታ አስቀምጣለች። ፕሬዚዳንት ትራምፕ እንግዲህ ደሴቱ ከኢራን ደቡባዊ ባህር ጠረፍ 2400 ማይል እርቀት ላይ እንዳለ ታውቃላችሁ። በዲዮጎ ጋርሺያ ላይ መገኘታቸው የኢራን ክልል በጣም የሚያስጨንቅ ስፍራ እንደሆነ አስቀድሞ ፕሬዚዳንት ትራምፕ ያቀዱበት እንደሆነ የተነገረ ይገኛል። አሁን እነዚህ ጦር መሳሪያዎች ተዘጋጅተዋል። የአየር ማርሻል ግሬግ ባግዌል የሚባሉ የቀድሞ የኤአርኤኤፍ ምክትል ኦፕሬሽን ኃላፊ ናቸው። ለቢቢሲ ማረጋገጫውን ሰጥተዋል። ከዲያጎ ጋርሺያ ቀጣይነት ያለው እንግዲህ በጣም አደገኛ ነው ቦታው። ስለዚህ ሌት ተቀን እንዲሰሩ ማድረግ ይሄን ነገር እንዲዘገጃጁ ማድረግ ላይ ይገኛሉ ተብሏል። የሳተላይት ምስሎች መጀመሪያ ላይ B2 ቦምቦችን ቦምብ ጣይ አውሮፕላኖች በዲያጎ ጋርሻ ላይ በመጋቢት መጨረሻ ላይ ሰፍረው እንደነበር ይታወቃል። ነገር ግን በደሴቱ ላይ የታዩት በቅርብ ጊዜ ምስሎች ቦምብ አጥፊዎቹ እነዚህ ቦታዎችን ሰርገው ገብተው መምታት የሚችሉትን ቦምቦችን የሚታጠቁት እነዚህ መሳሪያዎች መገኘታቸውን ለማየት እንዳልተሞከረ ታውቋል። ነገር ግን በስውር ስፍራዎች እንዳስቀመጧቸው የተነገረ ይገኛል። ምክትል አድሚራል ሜሌት ቅድም ያልኳችሁ ሰው ኢራንን ኢላማ ካደረጉ ከማንኛውም ጥቃት በፊት ደሴቲቱ ላይ ቦምብ ያደረሱትን እነዚህን ቦታዎች የሚጠብቁ ከፍተኛ መከላከያ አቅም አሜሪካ ማዘጋጀት አለባት ያንንም አድርጋለች ብለው ያምናሉ። እንግዲህ ኢራን አሁን ራሷን የምትከላከልበት ማንኛውም ዘዴ እየወሰደች ትገኛለች። ይሄም በግልጽ በየትኛውም ወታደራዊ ወይም የኒውክሌር ኢላማን ትቶ እስራኤልን ላይ ነው አሁን ተግባር እያደረገች ያለችው። ነገር ግን አሜሪካ ማንኛውንም እንቅስቃሴ የምታደረግ ከሆነ ኢራን እንዳለችው እመታለው ብላ ያለችውን ነገር የምትፈጽመው በእነዚህ ቦታዎች ሊሆኑ እንደሚችል እየተነገረ ይገኛል። ክቡራትና ክቡራን የሣድስ ቤተሰቦቼ፣ እርግጠኛ ነኝ ከነዚህ ፕሮግራሞች በጣም ጠቃሚ ነገር አግኝታቸዋል። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ እውቀት ታላቁ እግዚአብሔርን ታከብራለች።